አይገና ነኝ። አዲስ ሰለምቴ ነኝ። ማሻላህ አንተ ዳእዋ የምታደርገው ልጅ ነህ አይደል? አደባባይ ላይ አ ኦ፣ ወላሂ ስራ ገኘ በጣም ደስ ብሎኛል። ማሻላህ ዩኒስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። በጣም ጎበዝ ልጅ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ። ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻላህ ዩኑስ፣ ጎበዝ ልጅ ስላገኘ በጣም ደስ ብሎኛል። እኔም ደስ ብሎኛል። ዩኑስ፣ ቁርአን ትቀልልናለህ። እየቀረሁ ነው። ማሻላህ አሰማለት፣ አሰማ። ጀዛክላህ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

የሚዋጓቸውን ብሎ ተናገረ። ካልተዋጉንስ? በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ አለይሂ ወሰለም ሐዲስ ላይ ምን አሉ? መንቀተለ መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀነህ። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም፣ እንዳትገሉ ብሎ ተናግረዋል። አያችሁ። ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ዛቻውን አረል ያ ሊዋጋ የመጣው አካል፣ ለምንድን ነው የምንዋጋው? ሰላምን አልፈልግም አለ፣ በቃ ሰውን እገላለሁ። እኛ የዛን ኛ ዝም ብለን አልጠብቅም። ከራስ መከላከል ግድ ነው። ነቢያችን ሰለላሁ ዓለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድ ትም ጅሃድ አድርግ የሚል ትእዛዝ አልመጣላቸውም ነበር። ታገስ እና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጅሃድ ማድረግ ተፈቀደላቸው። አላላ ኡዚነ ለልዚነ ይቃተሉን በአንነም ዙሊሙ ኢላ ይህ ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስረቅ ወለገሃነም የሚዳርግ ይሆነ ኃጢአት ነው። ለምን የሌላ መተከታይ አይሆን ሰላማዊ እስከሆኑ ድረስ ለነርሱ ሰላማዊ መሆን ግዴታ ነው ወታቸዋል በቁርአን ላይ ሲናገር ምን ይላል فما استقاموا لكم فاستقيموا لهم

ሰላምን እንዲያሰፍል ጸልዩ አሉ። ለሰላም ጸሎት አድርጎ ያሉ ነቢይ ናቸው። ነገር ግን ሊዋጋ ከመጣ ያን አካል መከላከል ግድ ይላል። ከራስ አያቸው ያ ነው። በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይህ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ እነ ሎጥ እነ ኖህ እነዚህ እነ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ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 ለመሲሁ እንጅልን ሰጠው ለነብ ስለ ላ ሰለም ቁርአንን። ከዚያ በኋላ ነው። ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጅሃድ የሚባል እንደነገገላቸው ጅሃድ ማለት ትግል ማለት ነው። ያ ማለት ሊታገል የመጣን አካል ከራስ እየተከላከል የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገቷቸው አላደላ። ይሄ ነው። ዩኑስ የተመለሰል ይመስለኛል። አዎ፣ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላ ይላላ ነው። በጣም ወዳለሁ። መርሐባ ወንድ የእኔ ራሱ በጣም በጣም በጣም የምወደህ ጠክር። በርታ፣ ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ከአንተን እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ነስ